በአሁኑ ሰዓት ሁሉም ሰው በሚባል ደረጃ የሚወደውና የሚጫወተው አንድ ጌም አለ፣ ጂቴ እናም ይህን ጌም ከየት ተነስቶ እዚህ ደረጃ እንደደረሰ እና የሁላ ሰው እንዴት ሊወደው እንደቻለ እናያለን። እንቀጥል። በመጀመሪያ ሁሉም ነገር ቀብሎ ሲጀምር ከዛሬ 28 ዓመት በፊት በ1997 አንድ ግራንድ ቲፍት አውቶ የሚባል ጌም ይለቀቃል። ጌሙ የተለቀቀው ለፒስ 1 ሲሆን አሁን ላይ ካየነው ደባሪ መስላል፣ በጊዜው ግን በጣም አሪፍ ጌም ነበር። በመቀጠልም GTA 2 ይለቀቃል። ይህም ጌም ከGTA 1 ብዙም ልዩነት አልነበረውም። የተለቀቀውም በ1999 ነበር። በመቀጠልም አብዛኞቻችን የምናውቀው GTA3 ይለቀቃል። GTA3 በፊት ከተሰሩ ጌሞች በጣም የሚሻል ነበር፣ ብዙ ለውጦችም ነበሩበት። ጌሞ የተለቀቀው በ2001 ሲሆን አሁን ላይ 24 ዓመት ሞልቶታል። በመቀጠልም GTA Vice City Story ይለቀቃል። ይሄን ጌም አብዛኞቻችሁ ተጫውቶች። በጣም ምርጥ ጌም እና ብዙ ሰው የተጫወተው ጌም ነበር። ጌሙም የተለቀቀው በ2002 ነበር። አሁን ላይ ከተለቀቀ 23 ዓመት ሞልቶታል። በመቀጠልም ብዙዎች የምንወደው ጌም ተለቀቀ፣ ጂቴ ሳን አንድሪያስ። ይህ ጌም የተለቀቀው በ2004 ሲሆን ከተለቀቀ አሁን ላይ 21 ዓመት ሆኖታል። አሁኑም ድረስ ግን በጣም የሚወደው እና የሚጫወተው ሰው ብዙ ነው። ጂቴ ሳን አንድሪያስ ቀጥሎ ብዙም ሰው የማያውቀው ጌም ጂቴ ሊብሪቲ ሲቲ ስቶሪ በ2005 ተለቀቀ። ከዛ እስካሁን ካየናቸው ጌሞች ሁሉ የሚሻለው ጌም GTA4 ተለቀቀ። GTA4 ምርጥ ግራፊክስ ያለውና አሪፍ አሪፍ ሚሽኖች ያሉበት ምርጥ ጌም ነው። ከሱም በመቀጠል በጣም ምርጡ ጌም GTA5 በ2013 ከዛሬ 12 አመት በፊት ተለቀቀ። እናም ሰውስ ከዛሬ ድረስ ሳይሰለች የሚጫወተው ጌም ሆነ። እናም ሮክስታር ካምፓኒ እነዚህን ሁሉ ጌሞችና ሌሎችንም ያልጠሯቸውን የጂቲኤ ጌሞች ሰርቶ አሁን ያለበት ደረጃ ላይ ደርሷል። አሁንም በጉጉት የሚጠበቅ ያለቀቁት ጌም አለ ጂቲኤ 6 ሁሉንም የጂቲኤ ጌሞች የምታገኙበት የቴሌግራም ቻናል ሊንክ የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮን እስካሁን ድረስ ከተመለከታችሁት ላይክና ሰብስክራይብ በማድረግ እኔም ማገዝ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።